ዴ ሁ ዊ ዛ ዤ ህ ጦ እንመለሳለን። ጦ ህ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 ዛሬ ደግሞ እንደተለመደው በጣም አሪፍና አስተማሪ የሆነ ቪዲዮ ነው ይዤላችሁ የመጣሁት። አብዛኛው ተማሪ አሁን ማንበብ ላይ መጻፍ ላይ ነው ያለው። ፊደላቶችን እየሞከሩ ያላችሁት ልትኖሩ ትችላላችሁ፣ ግን ጀምረን ስለቆየን አብዛኞቹ አሁን ቃላት ምስረታ ላይ ማንበብ ላይ መጻፍ ላይ ናችሁ እና ለዛ ደግሞ መሰረቱ ምንድን ነው? ፊደላቶች ናቸው። ፊደላቶቹን መጀመሪያ ቀጥታ እናነባቸዋለን። ሀሁ እያለን እናነባቸዋለን። ከዛ በኋላ ደግሞ ወደ ኋላ መልሰን እናነባቸዋለን። ወደታች ወደ ላይ እናነባቸዋለን። ከዛ በኋላ ነው ቃላት ምስረታ ምናምን ጀምረው። ቃላቶቹን ስንመሰርት ደግሞ ማወቅ ያለብን አንድ ነገር አለ። የተዘበራረቁ ፊደላቶችን ማለትም አቡ ግዳ ምንላቸዋል አይደለ? ማለት ቃላቶቹን የተለያየ ቃላቶችን እንደምታነቡ ነው። በቃ ማለት በአንድ ቤተሰብ ሸምድዳቹ አይደለም የምታነቡት። ኖርማል የተለያዩ ፊደላቶች ይመጣሉ። እነሱ እያንዳንዱን ካላወቃችሁ ካላወቃቹ መጥራታችን እነሱን መቁጠር ከቻላችሁ ማንበብ ላይም መጻፍ ላይም አትቸገሩም በእርግጠኝነት። ስለዚህ የተዘበራረቁ ፊደላቶች ናቸው፣ እነሱን እየቆጠርን ዛሬ እናያለን። የማንበብና የመጻፍ ችግር ላይ በጣም ብዙ ተጽዕኖ የሚፈጥር ቪዲዮ ነው ማለት ነው። ስለዚህ እነኝም በተደጋጋሚ ፊደላቶችን ቀጥታ ቆጥራቸው ሲጨርሱ ወደዚህ መምጣት ነው ማለት ነው። እነኝን በትክክል መቁጠር ከዛ በኋላ በቀላሉ ልትጽፉም ልታነቡም ትችላላችሁ ማለት ነው። ምክንያቱም የተዘበራረቁ ፊደላቶችም ለየብቻቸው መጥራት ትችላላችሁ ማለት ማንበብም መጻፍም አትቸገሩም ማለት ነው። አሁን እነሱን እየቆጠርና ያለን ማለት ነው። ቤተሰቦቻችን በደንብ አድርጋችሁ እንድትለማመዱ አበረታታችኋለሁ። ኦኬ፣ እንጀምራለን ከመጀመሪያው። ስለዚህ ቤተሰቦች፣ እዚጋ እንደምትመለከቱት ሰባት ፊደል ነው ያለው እንደ ኖርማል ፊደል ግን እያንዳንዱ ከሌላ ቤተሰብ ነው ከአንድ ቤተሰብ አይደለም። አያችሁ ከአንድ ቤተሰብ አይደለም። ስለዚህ እነሱን በትክክል መጥራት ማለት ስታነቡም ስጽፉም ምንም ሳትቸገሩ ልጽፉ ትችላላችሁ ማለት ነው። ኦኬ ስለዚህ አ ብለን እንጀምራለን። አ ብለን ነው የምንጀምረው። ብዙ ጊዜ ያው እንግሊዝኛ ላይ ወይም ሌሎች ላይ እንደምታውቁት ኤ ብለን ነው የምንጀምረው። ልክ እንደዛ እዚህ ጋርም አ ብለን ነው የምንጀምረው ሶ አንድ ላይ እየቆጠርን እናያለን። ግን ስትቆጥሩ ኖርማል ለመሸምደድ ሳይሆን እያንዳንዷን አውቃችሁ ለመጥራት ጥረት አለው። ከዛ በኋላ የራሳችሁን ቢቃ ታዩታላችሁ። በእርግጠኝነት የምነግራችሁ እያንዳንዷን አውቃችሁ ለመጥራት ከሞከራችሁ በሌላ ቦታ ስታነቡም ስጽፉ ምንም ነገር አትቸገሩም ማለት ነው። ኦኬ ሶ አ ቡ ጊ ዳ ሄ ው ዞ በጣም አሪፍ። ኦኬ አሁን ደግሞ እንመለሳለን። ዞ ው ሄ ዳ ጊ ቡ አ በጣም አሪፍ የመጀመሪያውን መስመር፣ ሁለተኛውን መስመር ደግሞ ቤ ጉ ዲ ሀ ዌ ዝ ዦ

ዜ ዥ ሆ እንመለሳለን። ሆ-ዚ-ዜ-ዋ-ሂ-ዱ-ጌ በጣም አሪፍ ኦኬ። አሁን ደግሞ ዴ ብለን እንጀምራለን እንጀምራለን

ዣ ዚ ው ሃ በጣም አሪፍ። የመጨረሻዋ ደግሞ ወ ዙ ዢ ሀ ጤ ጭ ዮ በጣም አሪፍ። ዮ ብለን እንመለሳለን። ዮ ጭ ጤ ሃ ዢ ዙ ዌ በጣም አሪፍ እንቀጥላለን ቤተሰቦቻችን። እንዳያችሁት እያንዳንዷን ፊደል ከተለያየ ቤተሰብ ነው ያመጣናቸው። ማለትም አቡጊዳ ስጻፍ የተለያዩ ቤተሰቦች ናቸው። ሰባቶችም ፊደላቶች በአንድ መስመር ያሉት ከተለያየ ቤተሰብ የተሰበሰቡ ናቸው። ያ ማለት ኖርማል። አሁን ለምሳሌ እናንተ የሆነ ነገር ስታነቡ ከተለያየ ቤተሰብ ነው ፊደል የሚመጣው፣ አይደለ ኖርማል። ለምሳሌ ሀ ብላችሁ ሀ ቤተሰብ ላታገኙ ትችላላችሁ። ከተለያዩ ቤተሰቦች በአጋጣሚ ነው የሚገናኙት። ሶ ልክ እንደዛ ከተለያዩ ቤተሰብ የተሰበሰቡ ፊደላቶችን በትክክል ጠራችሁ ማለት ያኔ በቀላሉ ታነባላችሁ። ወይም ልትጽፉ ስትሉም ታስታውሱታላችሁ ማለት ነው። ቤተሰቦቻችን፣ በጣም አሪፍ። ብዙ ተማሪዎች አሉ እኔ የማስተምራቸው ተማሪዎች፣ እነሱ ደግሞ ፊደላቶቹን ከጨረሱ በኋላ መጻፍ ወይም ማንበብ ከመጀመራቸው በፊት የግድ እነኝም ፊደላቶቹን በትክክል እንደሚያነቡ እርግጠኛ መሆን አለብኝ ማለት ነው። የግድ እነሱን በትክክል ካነበቡ ሲያነቡም ስጽፉም አይቸገሩም። ከዛ በኋላ ማንበብና መጻፍ በቀጥታ እንጀምራለን ማለት ነው። ቤተሰቦቻችን በጣም አሪፍ። አሁንም እንቀጥላለን ቤተሰቦቻችን። ኦኬ፣ አሁን ደግሞ ዘ ብለን ነው የምንጀምረው ዜ ዡ ይ ጣ ቄ ይ ኮ እንመለሳለን። ኮ ይ ጬ ጣ ይ ዡ ዜ በጣም አሪፍ። ሁለተኛዋ ደግሞ ዤ ሁ ጢ ጫ የ ክ ሆ። በጣም አሪፍ። ሆ ኪ ዬ ጫ

ሎ ብለን እንመለሳለን። አሁን ደግሞ ቤተሰቦች ሎ ሂ ኬ ያ ጪ ጡ ሀ። በጣም አሪፍ ኦኬ እንቀጥላለን። አሁንም ቤተሰቦቻችን በጣም አሪፍ ጤ ጩ ይ ካ ካ ሄ ል ሞ በጣም አሪፍ እንመለሳለን ሞ ል ሄ ካ ይ ጩ ጤ

ኦኬ መጨረሻዋ፣ ደግሞ የ ኩ ሂ ላ ሜ ን ኞ። በጣም አሪፍ እንመለሳለን። ኞ ኒ ሜ ላ ሂ ሲያደርጉ በጣም አሪፍ። ኦኬ አሁንም የቀሩት አሉ፣ እነሱን እናያቸዋለን ማለት ነው። ቤተሰቦቻችን በጣም አሪፍ። እናንተ ደጋግማችሁ እያንዳንዷን ነገር መሞከር አለባችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ አሁንም ደግሞ ከመጀመሪያው እንጀምራለን። ኬ ብለን ነው የምንጀምረው። ኬ ሁ ሊ ማ ኔ

ሶስተኛ ደግሞ ሌ ብለን እንጀምራለን ሌ ሌ ሙ ኒ ኛ ሴ ሽ ኦ በጣም አሪፍ ኦ ብለን እንመለሳለን ኦ ሽ ሴ ኛ ኒ ሙ ሌ በጣምሪፍ አራተኛ ደግሞ ሜ ኑ ኝ ሳ ሼ ፎ በጣምሪፍ ኦ ኢ ሼ ሳ ኒ ኑ ሜ በጣም አሪፍ። ኦኬ እኔ እየፈጠንኩ ከሆነ ቤተሰቦች፣ እናንተ ቀስ እያላችሁ ፓውዝ እያደርጋችሁ እያንዳንዷን እየሞከራችሁ ነው ማለት ያለባችሁ። በጣም አሪፍ። ኦኬ ኔ

ሲ ኙ ኔ በጣም አሪፍ። እናንተ እያንዳንዷን ሁለት ጊዜ ሶስት ጊዜ እየጠራችሁ ማለፍ ትችላላችሁ። ልክ እንደዛ ከሞከራችሁ በአንዷ ላይ እርግጠኛ እየሆናችሁ ነው የምትመጡት ማለት ነው። ለምሳሌ ኔ ኔ ኔ ካላችሁ በኋላ ኙ ኙ ኙ እያላችሁ፣ ከዛ ሲ ሲ ሲ ምናምን እያላችሁ ሶስት አራቴ እየጠራችሁ እያንዳንዷን መያዝ አለባችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ! የመጨረሻዋ ደግሞ ኘ ብለን ነው የምንጀምረው። ኘ ሱ፣ ሺ፣ አ፣ ፌ፣ ፅ፣ ቆ። በጣም አሪፍ እንመለሳለን ቆ

ሶ የቀሩትም አሉ ቤተሰቦች የተዘራረቁ ማለትም አቡ ጊዳ የምንላቸው ፊደላቶቹን ከተለያየ ቤተሰቦች ተሰብስበው የመጡ ፊደላቶቹን እንደዚህ እያጠናን በሁለተኛው ቪዲዮም እንቀጥላለን ማለት ነው። ቤተሰቦቻችን፣ ሳጠቃልላችሁ ይሄ ቪዲዮ ጥቅሙ ምንድነው? ቤተሰቦቻችን እኛ የተለያዩ ፊደላቶች በአንድ ላይ ሲመጡ እነሱን ለይተን ማወቅ እንችላለን። ወይም ለይተን ስማቸው የእያንዳንዱን ስማቸውን ለይተን መጥራት እንችላለን ወይ የምለውን ራሳችን ለመፈተሽ የሚጠቅም ቪዲዮ ነው ማለት ነው። ቤተሰቦቻችን በዚህ ቪዲዮ ትክክለኛ ሆናችሁ እያንዳንዷን ሳትሳሳቱ ካነበባችሁ፣ ስታነቡም ስትጽፉም ትክክለኛ እንደምትሆኑ እርግጠኛ ነኝ። ቤተሰቦቻችን ሶ እያንዳንዷን ፊደል እያንዳንዷን ፊደል እየቆጠራችሁ እሷን ደጋግማችሁ እየጠራችሁ ትለማመዳላችሁ ማለት ነው ቤተሰቦቻችን። እንግዲህ ውድ ቤተሰቦቻችን ይህ ቪዲዮ ለሌሎችም፣ ስለዚህ የእናንተን ኮንታክት እንዲት ማግኘት እንችላለን ካላችሁ፣ በታች ያስቀመጥንላችሁ ስልክ አለ። በኢሞ በዋትሳፕ በቴሌግራም እየደወላችሁ መመዝገብ መማር ትችላላችሁ ማለት ነው ቤተሰቦቻችን። ጥያቄ ካላችሁ መጠየቅም ትችላላችሁ። እንዲሁም በሌላ ቀን በሌላ በአስተማሪ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።